የልማት አቅጣጫችንም ትኩረትን ውሱን ከሆኑ ዘርፎች ወደ ባለ ብዙ ዘርፍ የኢኮኖሚ መሰረቶች በመቀየር ላይ ይገኛል። መንግስት ኢኮኖሚውን ከዳ ጥገኝነት በማላቀቅ ወደ ኢኮኖሚያዊ ሉዓላዊነት ለማሸጋገር የሚያስችል ወሳኝ ምዕራፍ ከፍቷል። የኢኮኖሚ ለውጡ መሰረቶችም ያሉንን አቅሞች ማወቅ፣ በችግር ውስጥ እድልን ማየት፣ በፈጠራና በፍጥነት በትብብርና የተለያዩ አቅሞችን በማሰባሰብ እንዲሁም ዘላቂ ግቦችን በማሳካት ላይ ያተሩ ናቸው። እነዚህ መሰረቶች አጠቃላይ ሀገራዊ እድገትን ለማፋጠን አስችለዋል። በዚህም ከዳ ጫና በመላቀቅ በራስ አቅም ችግሮችን በመፍታት ከአግላይ የኢኮኖሚ ስርዓት ወደ አሳታፊና ምቹ የኢኮኖሚ ምህዳር በመሸጋገር ከዝናብ ጥገኝነት ወደ ራስ ቻ አምራችነት በመብቃት የማዕድንን ጥሪታችንን ወደ ወሳኝ የሀብት ምንጭነት በመቀየር የቱሪዝም ሀብታችንን ከመዳህ ጉዞ ወደ ጉልህ የእድገት አንቀሳቃሽነት በማሳደግ የህዝባችንን ያኗኗር ለመለወጥና ዘላቂ ተጠቃሚነቱን ለማረጋገጥ ከፍተኛ ጥረት ተደርጓል። በግብርና በ2016 በጀት ዓመት 1.2 ቢሊዮን ኩንታል ምርት ተመርቶ የነበረ ሲሆን በ2017 ምርት ዘመን 1 ነጥብ 57 ቢሊዮን ኩንታል ምርት ተመርቷል። ይህም ከቀደመው ዓመት 24 ነጥብ 7 በመቶ ብልጫ አለው። የኢንዱስትሪዎች የማምረት አቅም ከ59 በመቶ ወደ 65 በመቶ አድጓል። የወርቅ ምርት በ2016 በጀት ዓመት ከነበረበት 3 ነጥብ 9 ቶን በ2017 በጀት ዓመት ወደ 38 ነጥብ ሰማኒያ ሰባት ቶን አድርጓል። የስሚንቶ ምርት በ2016 በጀት ዓመት ሰባት ነጥብ አምስት ሚሊዮን ቶን በ2017 በጀት ዓመት ደግሞ ወደ ዘጠኝ ነጥብ አንድ ሚሊዮን ቶን ከፍ ብሏል። ከአንድ መቶ ሃምሳ በላይ የዓለም አቀፍ ኮንፈረንሶች በሀገራችን ተካሂደዋል። የዲጂታል ኢኮኖሚ አመላካቾች በከፍተኛ ሁኔታ እድገት አሳይተዋል። የባንክ ብድር 8 822 ነጥብ 8 ቢሊዮን ተለቋል ከዚህ ውስጥ ሶስት አራተኛው ወይም 77 በመቶ ለግሉ ዘርፍ የተሰጠፈበት ነው። ከኤክስፖርት 2017 በጀት ዓመት በታሪካችን ለመጀመሪያ ጊዜ 8 ነጥብ 3 ቢሊዮን ዶላር ከውጪ ንግድ ተገኝቷል። ይህም ካምናው በ116 በመቶ ብልጫ አሳይቷል